ኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶች አልፈጸምኩም ስትል ኤርትራ ገለጸች ወደ ሱዳን የላከችውን ጦሯን መለሰች የኤርትራ መንግስት 78 አጋቾችን መልቀቁን ማዕከላዊ ትግራይ ዞን ፖሊስ አረጋገጠ በአፍሪካ ከሰሃራ በታች ካሉ ሀገራት ውስጥ ካላቸው ጂዲፒ ጋር ሲነጻጸር በርካታ ዳ ካለባቸው ሀገራት ውስጥ ኤርትራ በ 21 ፐርሰንተኛ ቅዳሜ ሆናለች ሐኪም በመሆኔ ያተረፍኩት ድህነት ነው። የኢትዮጵያ የጤና ባለሙያዎች እሮሮና ጥያቄ። ሰላም ጤና ይስጥልን ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡት አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ ዝርዝር ዜና ስና ኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን አልፈጸምኩም ስትል ኤርትራ ገለጠች። ኤርትራ ሰራዊቷ ክተት እንዳላወጀችና በኢትዮጵያ ላይ ወታደራዊ ትንኮሳ ድርጊቶች እንዳልፈጸመች በመግለጽ በአሜሪካ የሚገኙ ኤምባሲዋ በኩል ባወጣችው መግለጫ አስተባብላለች። ይልቁንም በቀጠናው ውጥረት ውስጥ ያሰፍነው ኢትዮጵያ በዲፕሎማሲ ወይም በወታደር ኃይል ወደብ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት ኤርትራ ከሳለች። ኤርትራ ይህን ያለችው የአሜሪካ የህግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ጉዳይ ዙሪያ ላካሄደው የሰሚ መድረክ በሰጠችው ምላሽ ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ውንጀላዎች አቅርቧል በማለት የከሰሰው የኤርትራ መግለጫ ለቋሚ ኮሚቴው አስረጆች ሆኖ የቀረበው ባለሙያዎች ለውጥረቱ ምንጭ የኤርትራ ወታደሮች የትግራይ ዛት ተቆጣጥሮ መቀጠላቸው ነው ማለት አጣጥለዋል። ሴናተር ክሪስ ቫን ሆለን በመድረኩ ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል ማለታቸው መናገራቸውን ኤርትራ ጠቅሳለች። ኤርትራ ጦሯን መለሰች። በጀኔራል ሄሚቲ የሚመራው የሱዳን ፈጥሮ ደራሽ ኃይል ከሰሞኑ መቀመጫውን የሱዳን ወደብ ከተማ ፖርቶ ሱዳን ያደረገው የአልቡርሃን የባህር ኃይል ቤዝን፣ የነዳጅ ማጣሪያዎች በተከታታይ ባደረገው የድሮን ጥቃት መውደሙ ይታወሳል። በዚህም የአልቡርሃን ጦር ከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎ ኤርትራ ባህር ኃይሏን ፓይሬት ጀልባዎች እና ፖርቶ ሱዳንን እንከላከላለን በሚል ወደ ሱዳን የባህር ጠረፎች ላይ ልካ እንደነበር መረጃዎች አመለክታሉ። አሁን ላይ ከኤርትራ እየመጡ ያሉ ዘገባዎች እንደሚያሳዩ ሆነ ኤርትራ ወደ ፖርት ሱዳን ልካቸው የነበሩ ፓይሬት ጀልባዎች መልሳ አስወጥታለች። የሱዳን ፈጥሮ ደራሽ ጦር ኤርትራ ወደ ፖርት ሱዳን የላከችው የጦር ጀልባዎች ካስወጣች በቀይ ባህር ውስጥ እናሰምጣቸዋለን ሲል ዝቶ ነበር። የኤርትራ መንግስት 78 አጋጆችን መልቀቁን የማዕከላዊ ትግራይ ዞን ፖሊስ አረጋግጧል። የማዕከላዊ ትግራይ ዞን ፖሊስ ዛሬ እንደገለጸው የተለቀቁት ባዲቋላራማ በኩል ነው ብለዋል። ስ ኮሚሽነሩ ኮማንደር ጸጋይ አስፋ በሰጡት መግለጫ ከተለቀቁት ውስጥ አብዛኞቹ ተወልደው ያደጉት በኤርትራ መሆኑን ገልጸው እድሜያቸው ከ45 ዓመት በታች መሆኑን አስረድተዋል። የተወሰኑት ከኤርትራ ጋር ተጋብተው ሀብትና ንብረት ያፈሩ መሆናቸውን ገልጸው ከዚህ ቀደም የኤርትራ መንግስት በርካታ የትግራይ ተወላጆችን አግቶ መውሰዱን በስፋት ሲገለጹ የቆዩ ሲሆን ኮማንደር ጸጋይ እንዳሉ ከሆነ በአሁኑ ወት 272 የትግራይ ተወላጆች በኤርትራ እስር ቤቶች እንደሚገኙ ከተለቀቁ ሰዎች ተሰምቷል ተብለዋል። የተለቀቁት በአሁኑ ወት በራማ እንደሚገኙ፣ በቅርቡ ወደ ቤተሰቦቻቸው እንደሚቀላቀሉ ያስታወቁት ኮማንደር ጨምረው የኤርትራ መንግስት ከነዚህ ታጋቾች የለቀቀው የትግራይ ባለስልጣናት ሳያማክር በራሱ ፍላጎት ነው ብለዋል። በእነዚህ ታጋቾች መለቀቃቸው በተመለከተ እስካሁን የኤርትራ መንግስት ያለው ነገር የለም። ከዚሁም ጋር ተያይዞ ከኤርትራ ሳንወጣ በአፍሪካ ከሰሃራ በታች ካሉ ሀገራት ውስጥ ካላቸው ጂዲፒ ሲነጻጸር በርካታ ዕዳ ካለባቸው ሀገራት ውስጥ ኤርትራ በ201 ፐርሰንት ቀዳሚ ይሆናለች። ይህንም መረጃ የወጣው ኢንተርናሽናል ሞኒተሪ ፈንድ ነው። ሐኪም በመሆኔ እያተረፍኩት ድህነት ነው። የኢትዮጵያ የጤና ባለሙያዎች ሮሮና ጥያቄ። የደሞዝና ጥቅማ ጥቅም ጥያቄ ያነሱት የጤና ባለሙያዎች መንግስት፣ ለጥያቄያቸው ምላሽ የማይሰጥ ከሆነ የስራ ማቆም አርማ እንደሚመቱ ተናግረዋል። ባለሙያዎቹ ጥያቄዎቻችን ለመንግስት ማቅረባችን የተናገሩ ሲሆን ምላሽ እንዲሰጣቸው የ30 ቀነ ገደብ ከሰጡ ሳምንታት ተቆጥረዋል። የጤና ባለሙያዎች መኖር አቅቶናል ያሉ ሲሆን የተለያዩ መንገዶች ድምጻቸውን እያሰሙ ነው። ሐኪም ለመሆኔ 23 ዓመት በትምህርት እንዳሳለፍኩ ለቢሲ የተናገሩ ዶክተር ኢማም እንድሪስ ጠቅላላ ሐኪም ሲሆኑ በቅርቡ የማህበራዊ ትስስር ገጽ አነጋጋሪ የሆነ የኑሮ ሁኔታ የሚያሳይ መልእክት ከምስሎች ጋር አጋርተዋል። ብዙ ገንዘብ እንደማገኝ ያስባሉ ሐኪም ልጅ ስላላቸው የሚኮሩ ናቸው የሚለው ዶክተር ኢማም ለቤተሰቦቻቸው ችግር አለመድረሳቸው ልባቸውን እንደሰበረው ተናግረዋል። 23 ዓመት መስዋዕትነት ለከፈለልኝ ቤተሰብ በወር አንድ ኪሎ ቡና መሸፈን የማልችል ሐኪም ነኝ ነው የሆንኩት ብለዋል። በጣም ነው የሚሰማው ይላሉ። ስማቸው እንዲጠቀስ ያልፈለጉ በአዲስ አበባ የሚሰሩ የጤና ባለሙያዎች በበኩል ቸው መብላት አልቻልም። ልጆቻችን ማስተማር አልቻልም። ቤት ኪራይ መክፈል አልቻልም ሲሉ ጥያቄያቸውን የሚያድር እንዳልሆነ ለቢቢሲ ተናግረዋል። መጀመሪያ ባለሙያ ጤነኛ መሆን አለበት። እንኳን ሌላ ሰው ለማከም እርሱ በአካል በአእምሮ ጤነኛ መሆን አለበት። አሁን ላይ ያለው ባለሙያ እንደዛ ጤነኛ አይደለም የሚሉት ዶክተር ኢማም አብዛኛው ሐኪም በሕይወቱ ደስተኛ አይደለም። በመማርም ጠዋት ቁርስ በልቶ ስለሚበላው ምሳ የሚያስብ ሐኪም ነው ብለዋል። እኔ ነኝ ለእነርሱ ቤተሰቦች መሆን ያልቻልኩት ሐኪም በመሆን ያተረፍኩት ድህነት ነው ሰው ሰርቶ ቀርቶ ሲቀራ አይተናል። ነገ የተሻለ ቀን ይመጣል በሚል የቆየ ነው ሲሉ አክለዋል። ዶክተር ኢማም በዚህ ምክንያት የጤና ባለሙያዎች ሙያ ጥለው እየወጡ እየተሰደዱ መሆናቸውን ተናግረዋል። ስፔሻሊስት ሐኪም የሆኑት ዶክተር ማህሌት ጎሹም መንግስት ለጤና ባለሙያዎች ያሉት እይታና እያያዝ ወደ ሌላ ሀገር ተሰደው እንዲሰሩ እንደገፋፋቸው ይናገራሉ። በተሻለ ክፍያና የሶማሌላንድ ሰርተው እንደተመለሱ የተናገሩት ዶክተር ማህሌት መኖር የሚያስችል ክፍያ ይከፈለን ሲሉ ይጠይቃሉ። የስነ አእምሮ መረጋጋት፣ እርካታ የለንም የሚሉት ሐኪሙ በጤና ባለሙያዎች ተረጋግተው እንዲሰሩ መንገዱ መመቻ መቻቸት አለበት ሲሉ ተጠቁመዋል። መንግስት ትንሽ ልክፈልሽ በግል እንደፈለግሽ እያካካሽ ነው ይላል። ስለተገደርኩ እንጂ እንደዛ አልፈልግም የሚሉት ዶክተር ማለት የጤና ባለሙያዎችም የግል ህይወት እንዳላቸው በመጠቆም አታግቡ፣ አትውለዱ ልንባል አንችልም ብለዋል። በተለያዩ ጊዜያት ተመሳሳይ ጥያቄ ያሰሙት ባለሙያዎች አሁን ጥያቄ ሲንከባለል የመጣና በኑሮ ውድነት ዋጋ ግሽበት ምክንያት የህልውና ጉዳይ እንደሆነ ተናግረዋል። ከእንቅስቃሴ አስተባራ መካከል አንዱ የሆኑት ባለሙያ በክፍል ያለ የጤና መድህን የለንም ብንታመም መታከም አንችልም ስጋት ባለው አካባቢ ሰው እየሰራ ያለው እንደ አደጋ ተጋላጭነት አስፈላጊ የሆኑ ክፍያዎች እያገኘን አደለም ብለዋል ለእነዚህም ጥያቄዎች ምላሽ ይሰጠን በሚል እንቅስቃሴ ውስጥ እያደረግ ነው ያሉ ሲሆን ጥያቄው ትክክለኛና ወሳኝ የሚለው የጤና ባለሙያ ማህበር በጤና ባለሙያ ተረጋግቶ ማህበረሰቡ እንዲያገለግል ራሱ የተረጋጋ ህይወት ሊኖረው ይገባል ይላሉ የማህበሩ ምክትል ፕሬዝዳንት አቶ መለሰ በአተ የጤና ባለሙያዎች የዓለም ጤና ድርጅት በወጣው ደረጃ መከፈል እንዳለባቸው ናቸው ጠቅሰው የጤና ባለሙያ ስለሚበላውና ስለሚለብሰው እየተጨነቀ አንድ ማህበረሰብ ስለ አመጋገብ ስርዓት ማስተማርና ማከብ በጣም ከባድ ነው ነገር ነው ብለዋል። አንድቺ እየሞትሽ ሌላው እንዴት አድርገሽ ልታድኝ ትቻያለሽ? በቅንነትና በታማኝነት ማገልገል እንዳለ ሆኖ ለማገልገል ቢያንስ መሰረታዊ ፍላጎች ሊሟሉለት ይገባል ሲሉም አስረድተዋል። ድምጻቸውን እያሰሙ ያሉ ባለሙያዎች ስራት ጨምሮ ጫና እየደረሰባቸው እንደሆነ ለቢሲ የተናገሩ ሲሆን ማህበሩ ደግሞ ከዚህ ጋር ተያይዞ ይህ እርምጃ ጥያቄ ለማዳፈን የሚደረግ አላስፈላጊ ነው ብሎታል። የመንግስት አመራሮች ጥያቄያቸው ፖለቲካ ስም እየሰጧቸው ነው የሚሉት የእንቅስቃሴው አስተባባሪ ፖለቲካ ፍላጎት የለንም ፍላጎት ችን በልተም ማደር ነው ያስተማረን ማህበረሰብ አገልግለ መኖር ነው ሲሉ ምላሽ ላይ ሰጥተዋል። መንግስት ለጥያቄዎቻቸው መልስ ካልሰጠ የስራ ማቆም አርማ እንደሚመቱ የተናገሩት የጤና ባለሙያዎች እና እንቅስቃሴ አስተባባሪዎች እስካሁን ከመንግስት ተስፋ ሰጭ ምላሽ እንዳላገኙ ለቢሲ ተናግረዋል። ለስራ ማቆም አርማ በጣት የሚቆጠሩ ቀናት የቀሩ ሲሆን አርማው ወቅት ታካሚዎች እና ማህበረሰቡ ላይ አሉታዊ ተጽዕኖ እንዳይደርስ እንዳደርጉም ጠቁመዋል። ቢቢሲ የጤና ሚኒስቴር የተለያዩ የስራ ኃላፊዎች ለማነጋገር ያደረገው ጥረት ባይሳካም የሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዶክተር ተገኔ ረጋሳ ለሪፖርት በሰጡት ቃለምልስ ጥያቄዎች ተገቢ ናቸው ብለዋል። ለጥያቄዎች ምላሽ ለመስጠት እየሰሩ መሆናቸው የተናገሩት ኃላፊው በቅርብ የጸደቀ የጤና አገልግሎት አስተዳደር እና ቁጥጥር አዋጅ በርካታ ችግሮች እንደሚፈቱ ጠቁመዋል።